በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ጥብቅ መልእክት አስተላለፉም ሞቴ ደርሶ ብጠራ በሰርክ ጉባኤ እንደ ቸርነትህን እንዳትነፍኩኝ ትዝታ ሳሙኤልና አባ ገብረ ኪዳንን ምን አገናኛቸው ይበል የሚያሰኝ ነው እንስማው መጽሐፍ ቅዱስ ሊያማልድ በህይወት ይኖራል ስለ እኛ የሚማልደው እሱ ራሱ መስዋዕት የሚሆን በግ ነው ብፁዓን አባቶች ብፁዕ አቡነ ኤርሚያስን ጨምሮ ሌሎች ሊቃነ ጳጳሳት በሸገር ሀገረ ስብከት ለምን ተገኙ? አሁንም ይህ የተሰራውን ህንፃ በዚህ የተሰባሰብን በዚያወት የመረቅ ነው። ለምእመናን ተስፋ ሰጭ የሚሆን የእግዚአብሔር ክብር የሚገለጥበት ምእመናን በአንድነት ሆነው እግዚአብሔርን የሚያዩበት የተባረከ የተቀደሰ ስራ የሚሰራበት እንዲያደርግልን እግዚአብሔር አምላክ ይፍቀድልን። በማውንት አቶስ ምን የተካሄደ ነው? ይህ ስፍራ ለአንድ ሺህ ዓመታት ያክል የሴት ልጅ ኮቴ ረግጦት አያውቅም። በዚህም ባለም ድንቃ ድንቅ መዝገብ ላይ መመዝገብ ችሏል። የተወዳችሁ እንደ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃውን ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብር አጋርነታችሁን ታሳዩን ዘንድ በፍጹም ትትና እንጠይቃችኋለን። በቀጥታ ወደ ዝርዝር ትንታኔዎቻችን እናምራለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሳው። ወላዲተ ቃል አምላክ ድንግል ማርያም አቁራ ተማሳሪ ትምህርት ቤዛዊተ ዓለም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሳ ሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። የተወዳችሁ ቤተሰቦች እንዴት አላችሁ? እንግዲህ ዛሬም እናንተን ያስተምሯችኋል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን በቀጥታ እየላችሁ መጥቻለሁ ማለት ነው። በቅድሚያ እንግዲህ እንድናደምጥ የምወደው ስለ ማውንት አቶስ ይሆናል። ስለ ማውንት አቶስ ምን ሌሎቻችሁ ታውቃላችሁ? ለረጅም ጊዜያት አንዲትም ሴት ወደዚያ ገዳም አምርታ አታውቅም። እሱን ላስደምጣቸው። ይህ ስፍራ ለአንድ ሺህ ዓመታት ያክል የሴት ልጅ ኮቴ ረግጦ አያውቅም። በዚህም በዓለም ድንቃ ድንቅ መዝገብ ላይ መመዝገብ ችሏል። ነገሩ ይህ ቦታ ማውንት አቶስ ይባላል። የግሪክ ኦርቶዶክስ ቤተ ክርስቲያን ቦታ በግዥነት ያስተዳድረዋል። ታዲያ ይህ ቦታ ለአንድ ሺህ ዓመት ሁሌም አንድ ነገር ይደረጋል። እግዚአብሔርን ያመሰግናሉ። ዓለም በቃኝ ብሎ የገደሙ አባቶች ናቸው። ለአንድ ሺህ ዓመት ያክል አንድም ሴት ገብታበት አታውቅም ከዛም ባሻገር በአንድ ሺህ አመት ውስጥ ሁለት ጊዜ ብቻ ለሚዲያ ክፍት የሆነ ሁለት ብቻ ኢንተርቪው የተደረጉ መነኮሳት ያለበት ብቸኛው ገዳም ይህም ልዩ ያደርገዋል እንዴት ይኖራሉ እጅግ በጣም ቀላል ብዙዎቹ አለም በቃኝ ብሎ የሚገቡት ዓለምን ያወቁ ብዙ እውቀት ያላቸው በሙያቸውም አንቱታን ያተረፉ ናቸው ቢታመሙ ዶክተሮች እዙ አሉ ኪነንጻ ቢያስፈልጋቸው የሚገነቡት ራሳቸው መነኮሳት ናቸው ግብርናን ቢያስፈልጋቸው የሚሰሩት እነዚህ መነኮሳት ናቸው ውሃ፣ ኤሌክትሪክ ችግር የለባቸውም። እዛ ያሉት መነኮሳት ባለሙያዎች ናቸው። ታዲያ የግሪክ መንግስት ሀብቴ ናችሁ፣ ቅርሴ ናችሁ በሚል በዩኔስኮ አስመዝግቦ እንደ ሀብትነት አስቀምጧቸው። እናም የሀገር ሰው ለዚያ ነገዳማትን ስንመለከት አለም በቃኝ ብሎ ፈጣሪ የሚያመሰግኑ አባቶች የሚኖሩበት ነው። እዚህ ሀገራችን ላይ ሙታን ሳማሪ ቅዱስ ሚካኤል አንድነት ገዳም ልክ እንደዚህ በከፍታ የሚኖር ገዳም እንዲሆንልን እንፈልጋለን። እንግዲህ የተወዳቸው ቤተሰቦቻችን እንደተከታተል ነው ነው በዚህ በግሪክ ኦርቶዶክስ ላይ በጣም ጫፍ የደረሱ በዚህ በዓለማዊ እውቀት ማለት ነው አርኪቴክቶች፣ ዶክተሮች፣ የግብርና ባለሙያዎች፣ በርካቶች ኢንጂነሮችን ጨምሮ በተለያየ ዘርፍ የነበሩ ግን አለምንቀው ወደ ምንኩስና ህይወት የገቡ ብዙዎች ናቸው። በማህበራዊ ሚዲያም ተጽዕኖ ፈጣሪዎች በጣም በርካታ ተጽዕኖ ፈጣሪ የምንላቸው እንኳን ሳይቀሩ ወደ ምንኩስና ህይወት ያምራሉ፣ ይገባሉ። ለዚህ አንዱ ማሳያ እንግዲህ ማውንታቶስ በግሪክ የሚገኘው ምስራቅ ቤተክርስቲያን ነው። በነገራችን ላይ በኢስተርን ኦርቶዶክስ እንደዛ ሰማን እንጂ እዚሁ ደግሞ ኦሪየንታል በምንላቸው አብያተ ክርስቲያናት ለምሳሌ በኮፕቲክ በገዳማ አስቄት ወይ ደግሞ ታላቁ መቃርስ በገደመው ገዳም ማለት ነው። በጣም በርካታ በዓለማዊ ቀት ጫፍ የደረሱ አርኪቴክቶች፣ ዶክተሮች፣ የስነ ህንፃ ባለሙያዎች፣ የግብርና ባለሙያዎች አብዛኛው በተለያየ ዘርፍ ያሉ ገዳማ አስቄት ስም ገብተው ያኔ ህንፃው ቢደክም ወይ ገዳሙ ቢደክም የሚያድሱ መነኩሳት ቢታምሙ የሚያክሙ እህል ያስፈልግ ደግሞ እንደ ገብር የሚያገለግሉ መነኩሳት አሉ። ይሄው ደስ የሚያሰኘው ትሩፋት ወደ ሀገራችን ኢትዮጵያ መምጣት አለበት የሚል ሀሳብ አለኝ እኔ በእርግጠኝነትም አባቶቻችን ሚያን እያደረጉ ነው የሚገኙት። በአለማዊ እውቀት የካበቱ ደግሞ የመንፈሳዊ ልዕልናውን ይዘው በምንኩስናዊት የሚያገለግሉንም በእጅጉ ያስፈልጉናል። ጳጳሱና ሙስሊሙ አብሮ በሉ። የሙስሊሙ ድንቅ ንግግር። ሙስሊሙና ጳጳሱ አብረው ተመገቡ። ዛሬ ግንቦት አሥራ አንድ የቅዱስ ያሬድን ክብረ በዓል አዲስ አበባ ውስጥ ጎተራ አካባቢ በሚገኘው በደብረ ይባቢ የቅዱስ ያሬድ ቤተ ክርስቲያን ነበር ተገኝቼ ያከበርኩት። እናማ አሥራ አንድ ታቦት ወጥቶ አራት ሊቃነ ጳጳሳት ተገኝተው ነበር የተከበረው። አራቱም ሊቃነ ጳጳሳት ከአሜሪካን ሀገር ለቅዱስ ሲኖዶስ ስብሰባ ነበር የመጡት። ከአራቱ ሊቃነ ጳጳሳት መካከል አንዱ ብፁዕ አቡነ ታዲዎስ መድረክ ተሰጥቷቸው ሲናገሩ እንደዚህ የሚል ታሪክ ነገሩን። ከዛሬ 60 ዓመት በፊት ከመነኮስኩበት ገዳም ወደ መቀሌ በእግሬ እየተጓዝኩኝ አንድ ሙስሊም አገኘው። እናም ከሙስሊሙ ጋራ መጓዝ ጀመርን። እኔ ስንቅ ይዤ ነበር፣ እርሱ ደግሞ አልያዘም ነበር አሉ። እናም መንገድ ላይ ረሃብ መጣ፣ ራበን። ከዚያም በኋላ የኔን ስንቅ አወጣሁና እንግዲህ የቄስ ምግብ ቄስ የባረከውን አልበላም እንዳትል አልኩና ቆርሼ ለብቻው ሰጠሁት አሉ። ሙስሊሙ እንደዚህ አላሉ አባ ለምን አብረን አንበላም? አለኛሉ። አይ እኔ ስበላ ስመ እግዚአብሔርን ጠርቼ ስለሆነ ቅር እንዳይልህ ብዬ ነው፣ ቅር እንዳይልህ አልኩት አሉ። አይለኝም አብረን እንብላ አለና አብረን አንድ ላይ አድርገን እኔ በስመአም ብዬ እሱ ደግሞ ቢስሚላሂ ብሎ አብረን በላንና፣ ስንለያይ እንደዚህ አለኝ አሉ። አባ ዳዊት ሲደግሙ በጸሎትዎ ያስቡኝ አለኝ አሉ። ገርሞኝ ስምህን ማን ብዬ ላስብህ፣ በምን ስም ላስብህ አልኩት አሉ። አይ አባ እርሶ በጸሎት ያስቡኝ እንጂ እግዚአብሔር የእኔ ስም የሚጠፋው ይመስልዎታል? አለኝ አሉ። አይገርምም? የሙስሊሙ ንግግር፣ እግዚአብሔር ሁላችንን ያውቀናል። ሙስሊሙ መንፈስ ቅዱስ አናግሮት የተናገረው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እንደዚህ ይላል፤ ወይ ፈቅድ ይንግርዎ ይዞ ለሰብ እስመውእቱ የአምሮ ለሰብ የሰው ማንነት ይነግሩ ዘንድ እግዚአብሔር አይፈልግም እርሱ ሰውን ያውቀዋልና፣ ይላል መጽሐፍ ቅዱስ በእውነት አስተማሪ ታሪክ ነው። እናንተስ ከዚህ ታሪክ ምን ትማራላችሁ? ደብረ ይባቤ እንደኔ ያከበራችሁ ይህን ታሪክ ሰምታችኋል። ሐሳባችሁን በኮሜንት አስቀምጡልኝ። በጣም መንፈሴን እንዲታደስ ያደረገው ደግሞ በደስታም ብዛት እንድመላ ያደረገ ታሪክ ነው። አንዳንድ ታሪኮች ህይወት ዘርተው ታያችኋላችሁ። እንግዲህ እኛ አባት አሁን ሊቀ አባት ሲሆኑት ናቸው። ብፁዕ አቡነ ሳዊሮስ ቡራኬያቸው በሁላችን በረከታቸው በሁላችን ላይ ያኔ ግን መልኩስ የነበሩ እና አንድ ሙስሊም ገጥሟቸው የነበረውን ታሪክ ነው የሰማን፣ አይታችኋል። ምንም እንኳን በሃይማኖት የተለያየ እንኳን ቢሆን እውነተኛ ፍቅርና እውነተኛ መተሳሰብና አንድነቱ የነበረ የጠነከረ ታሪክ ነው። አሁን አሁን በተለያዩ ነገሮች እንድንለያይ ለማድረግ ነገሮች ቢሞከሩም ማለት ነው፣ ግን እግዚአብሔር ይመስገን ደስ የሚል ታሪክ ሰምተናል። ምን ተሰማችሁ እስኪ? እናንተ ማሳባ ሴቶቻችሁን ስጡ። ወደ ኢጃት ላምራችሁ ኢጃት በጣም የወደድኩትን አንድ ታሪክ እየሰራ ይገኛል። የኢትዮጵያ ጃንደረባው ትውልድ ይባላል። እንግዲህ ወደ አስር ፕሮጀክቶች አሉ። ጃን አግናጢዎስ፣ ጃንሉቃስ እየተባለ ጃንያሬድ፣ ብዙ አሉ። ጃን አግናጢዎስ ለምሳሌ ህጻናት ያሉበት ነው። ጃንሉቃስ ሕክምና ላይ የሚሰማሩ በሐኪሞች ያሉበት ነው፣ ዶክተሮች ያሉበት ነው፣ ኦርቶዶክሳያን ዶክተሮች። ጃንያሬድ በዝማሬ አላፋ ዝማሬን ጨምሮ ምንሰማቸው ናቸው። አሁን ደግሞ ደስ የሚያሰኘው ይሄው የእጃት ቡድን በርካታ በስርዓተ ጋብቻ በቤተ ክርስቲያን ስርዓተ ጋብቻቸውን ለመፈጸም የሚያስቡትን ጥንዶች በማናገር በማስተማር፣ በዝማሪዎችን እንዲዘምሩ በማድረግ ቀነ ቀጠሮ በመያዝ በአንድነት ያጋባል። አሁን አርባ አራት ጥንዶች ወይንም ሙሽራዎች የፊታችን ግንቦት ሃያ አንድ በቤተ ክርስቲያን ስርዓተ ጋብቻቸውን ይፈጽማሉ። መንፈሳዊ ቅናት ያሳደራል። በእውነት እናንተ ስምላቻችሁ ይህንን ታውቃላችሁ። ግንቦት ሃያ አንድ እና ደግሞ በአዲስ አበባ ያላችሁም በተለያየ ቦታም ያላችሁ ኢንፎርም አድርጓቸው ስርዓተ ጋብቻችሁ እንደዚህ በአንድነት ለመፈጸም የምትፈልጉ ካላችሁ አውሯቸው ቀጥሮ ይዙላችኋል። ከዛ የምትማሩትን ኮርሶች ተምራችሁ ስትጨርሱ በተባሉ ቀን ስርዓተ ጋብቻችሁን በቅዱስ ቤተክርስቲያን በአባቶች ፊት ታከብራላችሁ እና አርባ አራት ሙሽሮች ደስ የሚያሰኘውን ስርዓተ ጋብቻ ለመፈጸም ዝግጅታቸውን ጨርሷል። እንካተላቸው በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል። በእምነት ሆነን ከእናት ጋራ ከመቤታችን ከመላእክት ጋር ናበሰጋችን ሐሙስ ግንቦት 21 በቶታል ደብረገነት ቅዱስ ስላሴ ካቴድራል በሰርጋችንለት እንድትገኙ በልሉል እግዚአብሔር ስም ጠርተናቸዋል። በጣም ደስ ያሰኛል። እንኳን አደረሳችሁ በሏቸው። እውነት ለመናገር ወደ ቀጣይ መረጃችን እናምራ። ብፁዕ አቡነ ሳዊሮስ የሸገር ሀገየሸገር ሲቲ ሀገረ ስብከት ሊቀ ጳጳስ ናቸው። ታዲያ በሰበታ ባለ ሶስት ወለል ህንፃ ማስመርቃቸው ይታውሳል። ይህንን ተከትሎ እንግዲህ ወደ አስር የሚጠጉ ብፁዓን አቦ ሊቃነ ጳጳሳት ወደዚያ ሄደው አስመርቀዋል። ታዲያ በምርቃት ወቅት የተለያዩ አባቶች መልእክት አስተላልፈዋል። ብፁዕ አቡነ ዮሐንስ እና ብፁዕ አቡነ ኤርሚያስ የሰሜን ዶላ ቅርስ ፍከት ላይ አባስ የቅዱስ ሽኑርስ አባል መልእክት አስተላልፈዋል። የሁለቱም ብፁዓን አባቶችን መልእክት ነው፣ በቅድሚያ የማስጀምጣቸው ተከታትለን እንመለሳለን። ብፁዕ አባታችን ብፁዕ አቡነ ሳዊሮስ ታላቅ መሪ፣ አስተማሪ፣ የማይደግሙ የማይሰለቹ በመሆናቸው በየሄዱበት ሁሉ አዲስ ነገር ያሳያሉና ምጽዋበታችን በእውነት የሥራ ዘመኖትን እግዚአብሔር አምላክ ይባርክለወት እድሜ ጤና ሰጥቶ ራሱ ጉልበት ሆኖ ደግሞ የበለጠ ሥራ እንዲሰሩ እግዚአብሔር ይፍቀድለወት ላለው እግዚአብሔር ለሁላችሁም ይፍቀድላችሁ ለአይናችን ድንቅ ነገር ናት ሲል በእውነት ሁል ጊዜም እግዚአብሔር አዲስ ተስፋ አዲስ ራዕይ እያሳየን ሁልጊዜም ምስጋና እንዲሰፋ ወንጌል እንዲሰበክ ምዕመናን ሕይወት እንዲያገኙ ነው። የሁሉ ድካም የሁሉ ስራ የሚሰራው አማኞች ክርስቲያኖች ተስፋ መንግስተ ሰማያትን እንዲሰንቁ ተስፋ የሆነችን የእግዚአብሔር መንግስት እንዲወርሱ ነውና የምንረገጠው ምድር ሁሉ የምንደርስበት ምድር ሁሉ የተስፋ ምድር እንዲሆን የሚታነጸው ሕንፃ ብፁዕነታቸው እንደገለጹት መልካም ስራ የሚሰራበት ነገር እግዚአብሔር የሚገለጥበት ምዕመናን ተስፋ መንግስትን የሚሰንቁበት ቤተክርስቲያን ጎልታ የምታይበት እንዲሆንልን የሁላችንን ምኞት ነውና አሁንም ይህ የተሠራውን ሕንፃ በዚህ የተሰባሰብን በዛወት የመረቅ ነው ለምዕመናን ተስፋ ሰጭ የሚሆን የእግዚአብሔር ክብር የሚገለጥበት ምዕመናን በአንድነት ሆነው እግዚአብሔርን የሚያዩበት የተባረከ የተቀደሰ ስራ የሚሰራበት እንዲያደርግልን እግዚአብሔር አምላክ ይፍቀድልን። በሆነ በጣም ደስ ብሎናል። ይህን ደስታ በእናንተ ላይም እንዲያበዛልን ፈቃድ ይሁንልን። ብፁ አባታችን፣ እንዲሁም ሰራተኞች የእሳቸውን አመራር በመስማትና በመታዘዝ ይህን ያደረጋችሁ እግዚአብሔር ባርክልን፣ እግዚአብሔር ባርካችሁ፣ እግዚአብሔር ከሁላችን ጋር ይሁን ለህዝባችን ለቤተ ክርስቲያናችን፣ ለሀገራችን፣ ለኢትዮጵያ በረከትን ሰላም እንዲያድልን ፈቃድ ይሁንልን። ክፉን ነገር እንዲያደርቅልን መልካሙን ጊዜ እንዲሰጠን ይፍቀድልን። ዛሬም ዘወትም ለዘላለሙ አሜን። ይሠራ የማይወድ አይብላ ብዬ አዝዣችኋለሁ ይላቸዋል እና ይሄ መስራት ማልማት ትልቁ የቤተ ክርስቲያን አገልጋዮች ተልዕኮ ነው፣ ዓላማ ነው። በዚህ መሰረት በእውነት እጅግ የሚያስደስት በአጭር ጊዜ ጥራቱን ጠብቆ በእንዲህ አይነት ፍጥነት ይህን ሕንፃ ገንብቶ ማሳየት በትክክል የቤተ ክርስቲያንን አስተምህሮ መግለጽ ነው እና ትልቅ ደስታ ነው የተሰማኝ። ለቤተ ክርስቲያናችን ለህዝባችን ትልቅ አቅምና ጉልበት የሚሆን ነው። ብፁዕ አባታችን አቡነ ሳዊሮስና ልጆቻቸው ካህናቱ፣ ሊቃውንቱ፣ ምዕመናኑ ያስቀመጣችሁት ቤተ ክርስቲያኗ ይታወቃል። በሀገር ደረጃ በልማቱ ዘርፍ ትልቁን ሚና ስትጫወት የነበረች ያለች ናት። አሁን ደግሞ በእንዲህ አይነት መልኩ ብፁ አቡነ ሳዊሮስ ልጆቻቸው ሌሎቻችንም እንዲስንሰራ የበለጠ የቤተ ክርስቲያኗንም ክብር ማስጠበቅ ነው፣ ዜጎችንም መርዳት ነው፣ ማህበራዊ ተልዕኮንም መወጣት ነው እና የሚያስደስት ነገር ነው። መሬት መያዝ ማጠር፣ አጥሮ ዝም ማለት በቂ አይደለም። መቀበል፣ ማጠር፣ ማልማት። እንዲህ ከሆነ አልሙ መሬትንኩ የሚል የመንግስት የስራ ኃላፊ የሚጨምር ይመስለኛል። አሁን ወንድሞቻችን እኔ እንጃ ደግሞ እዚህ ቦታ ላይ እንዲህ አይነት ቦታ ብንሰጣቸው ሳትሉ ትቀሩ ይሆን? ምክንያቱም ሌላ ምን ይጠበቃል? ከያዝን ካለማን መሬት ሲለማ የስራ ፈጠራው ይበዛል፣ ዳቦ ጎርሶ የሚያድረው ይጨምራል። ይህን ከሰራንላችሁ እናንተ መሬት ለመስጠት ወደኋላ እንደማትሉ እርግጠኛ ነኝና ብፁህ አባታችን ገና ብዙ እየተደገሰ ለወት ነው፣ ይበርቱልን ለማለት ነው። አመሰግናለሁ። ብፁዓን አባቶቻችን ናቸው። በሸገር ሀገረ ስብከት በሰበታ ላይ የነበረውን የገላን ጉዳ እዛ የነበረውን ተገኝተው ባርከው መርቀዋል ማለት ነው። የብፁዕ አቡነ ሳዊሮስን ሀገረ ስብከት ወደ ቀጣይ እናምራ። አንድ በጣም የወደድኩትን ሀሳብ ላስደምጣችሁ። የበኩረ ሰባኪያን ኪነ በርካቶቻችን እናውቃለን። ከአርባ 40 ዓመታት በላይ በዝማሬ ያገለገሉ አባት ናቸው። ሞቴ ደርሶ ብጠራ እንደ ቸርነት እንዳትነፍኩኝ ይላሉ። በሰርክ ሁሉ ጊዜ እንደ ቸርነት አቤቶ ማረን እያለን እንጸልያለን። ዝማሪያቸውን ጸሎት አድርገን ደስ በሚያሰኝ ሁኔታ ኢትዮጵያ ኦርቶዶክስ ቤተክርስቲያን በሰርክ ጉባኤ ሁሉ ጊዜ ማምሻ ጸሎቷ ይሄ ነው፣ እንደ ቸርነት ነው። እኔ እንደው በሞት ብለይ ይህንን እንዳትነፍኩኝ ብሏል። እኔ በጣም ነው ያዘንኩ። እዚህ ደግሞ በጣምም ነው የወደድኳቸው። እግዚአብሔር አምላክ የሰለሞንን ጥበብ የማቱሳላን እድሜ የሄኖክን እውቀት ይስጣቸው። እናርምጣቸው ሞቴ ደርሶ ብጠራ በሰርክ ጉባኤ እንደ ቸርነትህን እንዳትነፍኩኝ በሰማችሁ ጊዜ በሰርክ ጉባኤ ለሁሉም የማስተላልፈው መልእክቴ ይሄ ነው። ሌላ የወት ታሪክ የሚባል ነገር የለም። ለቤተሰብም ነገር ያለው ይሄ ነው። አርባ ዓመታት በላይ በቤተ ክርስቲያን እንዳው ዝማሪያቸው የማይጠገብ ቢደመጥ ቢደመጥ ቢነገር ቢነገር የማይሰለች በስተ መጨረሻ እውነት ነው። አብዛኛዎቹ ይህ ቁርባን ፍጹም ሰማያዊ በጣም ደስ የሚያሰኘው ኑ ንቅረብ መጠራት ሳይመጣ አሁን ደግሞ እንደ ቸርነት እረስንቷል ድንግል ወላዲተ ቃል የእመቤታችንን የክርስቶስን ሕማሙን እንኳን ሳይቀር እያነሱ ለረጅም ዓመታት ያለ መሰልቸት ለአርባ ምናምን ዓመታት በዝማሪ ያገለገሉ በክረው ሰባኪያን ኪነጥ በበለ ቂርቆስ የሰርክ ጉባኤን እንደው ሞቴ ደርሶ ብጠራ እንዳትነፍጉኝ እንደ ቸርነትን ብለዋል። እግዚአብሔር አምላክ ይጠብቃቸው። ወደ መጨረሻ ሀሳባችን እያመራ እንገኛለን። ትዚሳ ሳሚልና አባ ገብረ ኪዳን የምናገናኛቸው አሁን ደግሞ አባ ገብረ ኪዳን ያስተላለፉትን ትምህርት ኋላ አሳያችኋለሁ። ያስተማሩትን ትምህርት ይዘው ክርስቶስ እያማልደ ነው። ቤተ ክርስቲያን እየበራላት ነው ማለት ጀምረዋል። መጀመሪያ የተዝታውን እንስማ። ከዛ የርዕሰ ሊቃውንት አባ ገብረ ኪዳን ትክክለኛው ደግሞ አስተምረው ምንድነው ያሉት የሚለውን ላስደምጣችሁና መለሳለሁ። ላይክ ያደረጋቸው ተብብራችሁን እያሳያችሁ ከጎናችን ቆሙ። በደንብ ስሙት። እዚህ ላይ ነው ያለው ቁም ነገሩ። እንዲህ ብለው ሲናገሩ ሰምተን አናውቅም። ይሄ አዲስ ነገር ነው። ይበል የሚያሰኝ ነው። እንስማው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 ሞት እንዲኖሩ አይፈቅድላቸውም፣ እና እርሱሳ ዕለት ዕለት ይህንን ማድረግ አያስፈልገውም። እስመ ዘንተ ገብረ በምዕር ሶአርሶ ራሱን መሥዋዕት አድርጎ ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞታልና ይላል ቅዱስ ጳውሎስ። አንድ ጊዜ ፈጽሞታልና ዕለት ዕለት መሥዋዕት ማቅረብ አያስፈልገውም። እስመ ይሳር ክህነቱ ለዓለም ክህነቱም ለዘላለሙ አይሻርምና ለዘላለም እንደ መልከ ጼዴቅ ክህነት አንተ ለዘላለሙ የእግዚአብሔር ሊቀ ካህናትነት ተብሎ እንደተነገነ የእሱ ክህነት አትሻረም። ሊቀ ካህናትነቱንም የሚተካት የለም። ዛሬም ቢሆን ዓለም ሁሉ ወደ ክርስቶስ ቢመጣ ይቅርታ የሚያገኘው በዚች የሚያደርጉትን አያውቁምና ይቅር በላቸው በተባለችው በእለተ ዐር በቀረበችው ሕያው የማስታረቅ ቃል ሕያው ቤዛነት ነው። የተወዳቸው ቤተሰቦቻችን እውነታው ይህ ሆኖ ሳለ የፕሬዚዳንቱ ቤተ እምነት ግን ገልበጥ አድርገው በሌላ አውድ ነው የተረጎሙ የሚገኙት። ነገር ግን ትክክለኛ ሀሳብ አይደለም። ቤተክርስቲያን ግን የምታምነውና የምታስተምረው ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ያሉትን ነው። አጣመው ለመጠቀም ሞክሯል። ዕብራውያን 7 25 ሮሜ 8 34 የተለያዩትን እያነሱ የክርስቶስን መልጃ እየሰበክ ሆኖ ወደ ወደኛ እየመጡ ነው የሚሉ ስህተት የሆኑ ሳቢዎችን ማንሳት ጀምሯል። ያ አግባብነት የለውም። ምናልባት በያሮስ ሁለት ላይ በስፋት ምሽት አንድ ሰዓት ላይ እናቀርብላችኋለን። በምሽት አንድ ሰዓቱ መረጃችን እንግባና እንካተል የፕሮቴስታንት ቤተ እምነት አስተምሮ፣ የኦርቶዶክስያኑ መልስ ከምንጃ ጋር የተገናኙትን ሙሉ በሙሉ በያሮስ ሁለት እናቀርብላችኋለን። የተወዳቸው ቤተሰቦቻችን ኦርቶዶክስያን፣ የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብር አጋርነታችሁን ማሳየታችሁ እንዳይዘነጋም ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።